የእግዚአብሔር ሰው የአስራ ሰባት ዓመት ክርክር በአንድ ቀን አዋጅ ተገለበጠ። አሜን። ለጌታ ክብር። አብዱባካቸው እህታችን መሳይ ትባላለች። የመጣችው ከአዲስ አበባ ነው። ለ17 ዓመት የሚኖሩበትን ቤት አንድ ግለሰብ የኔ ነው ብሎ ሊወስ ተከራከረ። እናታቸው ሲከራከሩ ሲከራከሩ አረፉ። ከ17 ዓመት በኋላ እዚህ ጉባኤ መተን ተካፈልናሉ። የእግዚአብሔር ሰው ሲጸልይ አሜን አለን። ወጥተን ሄድን። ከአስራ ሰባት ዓመት በኋላ መሬቱ ለራሳቸው ተመለሰላቸው። ፍርድ ቤቱ ወሰነላቸው። ተወስኖላቸው ባዶ እጄን አልሄድም ብላ ይህንን አልጋ ልብስ ይዛ መጣች። የእግዚአብሔር ሰው እዚህም ጉባኤ ብዙ ክርክር ያለባቸው አሉ፣ ብዙ ርርድ ያለባቸው አሉ። ቃል ተናገር ያንተ አምላክ ይህን አዋጅ ይገለብጣል። ታምናላችሁ? ከዚህ ቤት ሳትወጡ በኢየሱስም ለአርባ ሰዎች ነገሩ፣ ተገለበጠ አዋጁ ተገለበጠ። የሚከራከርሽ መንፈስ ይመታ። እዚ ከኔ ጋር ሶስት ጊዜ ከመጣ በይኛ አ ሁለት የመጨረሻ ኬት መጣሽ። ምን ሆነልሽ? እዚሁ አዲስ አበባ ነዋሪ ነን እኛ ያየነው በቲቪ ነው። ቲቪ ላይ ሲያስተምር አየንና። ምንድን ነው ቤተ እምነትሽ? ኦርቶዶክስ። አሁንም የት ሰፈር ነው ምስሎኝ? አዲስ አበባ አዲስ ከተማ ክፍለ ከተማ መሳለሚያ። ምን ሆነልሽ? እና በቃ አስራ ሰባት ዓመት ሙሉ በጣም ይከራከረል ነበሩ የሆኑ ሰውዬ ናቸው። እና አስራ ሰባት ዓመት ሙሉ ክርክር ፍርድ ቤት ፍርድ ቤት በጣም ከፍተኛ ክርክር ነበረ። በጣም እንቸገር ነበረ። እናቴንም በቃ ሲከራከሩ እሷ ማለፈች። እህቴም ከዛ እኔና እህቴ ብቻ ነን አሁን ያለ ነው። እና በቃ እዚህ መጣንና እዛ መጨረሻ ቁጭ አልንና መጨረሻ ቁጭ ብለን ከዛ ትምህርቱን ተካፍለን ሄድን። ስንወጣ አፈር ወሰድንና ከዚህ ከግቢ ማን ውሰዱ አላችሁ? እኛ ዝም ብለን ራሳችን ወሰድ። እሺ፣ ከዛ እሱን እየቀባን ወረቀቱ ላይ ከዛ ፍርድ ቤት እየቆምን ስንሄድ ስንቆም ስንቀባ፣ ከዛ ምንም አላሉም ለእኛ ፈረዱልን። ምንድን ነው እሱ? ወረዳት የፍርድ ቤቱ ፍርድ ነው። ምን ተብሎ ተፈረደልሽ? በቃ ለእኛ ተወስኗል። ክርክሩ እንዲወገድ ማለት ነው። አሁንም ቤተ እምነትሽ ኦርቶዶክስ ነው። ለምንድ ነው ይህንን አልጋልም ሲይዝሽ መጣሽ? ጌታ ስላረገልኝ በየቤተ ክርስቲያን ሄዳለሁ፣ ግን ሆኖልን አ ም እዚህ መተሽ ነው የሆነልሽ። የትኛው ችሎት ነው ሄደሽ የተወሰነልሽ? በእኛ ክፍለ ከተማ አለ። በአዲስ አበባ ከተማ የመጀመሪያ ደረጃ ጠቅላይ ፍርድ ቤት ይላል። ወይዘሮ በላይነሽ ደበሌ እጅ ሳይጫን ትንቢት ሳይመጣልሽ ነው ይሄ የሆነው፣ እዚህ በመግባት ብቻ ይቻላል እዚህ ቤት ይቻላል ወይ እዚህ ቤት ዛሬ አንድ አንድ በዚህ ቲቪ በዚህ ላይቭ በዚህ እስክሪን አንድ ጸሎት ልጸልይላችሁ እግር በእግር እየተከተለ አሥራ ሰባት ዓመት አሥራ ሰባት ቀን አይደለም 17 ሰዓትም አይደለም እናትዩ አልፋ ኮሷ ጋር መጣ ክሱኮ አባትን አያትን ቅድመ አያትን እየተከተለ እየከሰሰ የሚከተል መንፈስ አናቱ ይመታ ጉልበቱ ይመታ እስቲ ጫቹ ከፍ አርጉና እግዚአብሔር ስለኔ ይነቃል በሎ በሉ። 17 ዓመት እናትየው የተካሰሰች አረፈች። ልጅዮ ተከትላ እሷ ተካሳ እዚህ ግቢ ገብታ አይዮ በእት እምነቷም ኦርቶዶክስ ሃይማኖት ሳይዘው እግዚአብሔር እየሰማችሁ ይኑ ሃይማኖት ሳይዘው እጅ ሳይጫ ትንቢት ሳይነገራት እዚህ ግቢ ብቻ ገብቼ አፈሮስ እጄ ሄርኩ በእምነት አለች። ዛሬ ማነው እዚህ ቤት እግዚአብሔር በዚህ ሦስት ቀን በዚህ ሀያ ሰባት ቀን ውስጥ ሥራዬን እግዚአብሔር እንዲሰራ ፈልጋለሁ። እጃቹ ከፍ አርጉና እግዚአብሔር ስለኔ ይነካል። ወሩ ምን ታስተላልፊያለሽ? እዚህ ላልመጡ አልመጡ እንዲያንቹ ደግሞ በአንቺ አይነት ቤተ እምነት ውስጥ ያሉ ግራ ለተጋቡ ሰዎች ጥሪያቸው ሲ እዚህ ቤት እግዚአብሔር እንደሚሰራ ካወቅሽና ካመንሽ ምን ታስተላልፊያለሽ? እዚህ ቤት ያው እግዚአብሔር ይሰራል። በቃ እንደኛ ግራ የተጋቡ መተው እዚህ መልስ እንደሚያገኙ አምናለሁ ታለ። ከማን ጋር መጣች ዛሬ? እህቴ ያለች እዛ ከጋቢው ደግሞ